እንደምናላችሁ የብስራት የዩቲዩብ ቤተሰቦች፣ እንደተለመደው የሰዓቱን መረጃዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር እስካሁን አለማየሁ አብሬያችሁ አለው። ቀዳሚ የማደርገው በማህበራዊ ሚዲያ የሚሰራጩ የጥርስ ሕክምና ማስታወቂያዎች አብዛኞቹ ግነት ይታይባቸዋል ተባለ የጤና ሚኒስቴር ከኢትዮጵያ የጥርስ ሕክምና ማህበር ጋር በመሆን የጥርስ ሕክምና አገልግሎት መስጫ ጤና ተቋማት ባለቤቶችና በጤናው ዘርፍ ላይ የሚሰሩ ባለድርሻ አካላት በተገኙበት በጤና ተቋማት የሚሰሩ ማስታወቂያዎች በምን ደረጃ ላይ እንደሚገኙ ግምገማ አካሄዷል። በውይይቱም በማህበራዊ ሚዲያ የሚተላለፉ የጥርስ ሕክምና ማስታወቂያዎችን ጨምሮ አብዛኞቹ ማስታወቂያዎች ግነት የበዛባቸው መሆንና አንዳንዶችም ከባህላችን የወጡ መልዕክቶችን ያዘሉ መሆናቸው ሲሆን በጤና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ምክትል ኃላፊ አቶ ዮርዳኖስ አለባቸው ለብስራት ራዲዮ ተናግረዋል። የጥርስ ህክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ሜሮን ያዕቆብ በበኩላቸው ከጥርስ ህክምና ጋር የተያያዙ ወጣ ያሉ የማስታወቂያ ስራዎችን በተመለከተ የሚስተዋሉ ግነቶች መዘዝ ሳያመጡና ወደ ሌሎች ሙያዎች ሳይዛመጡ እንዴት ወደ መስመር ማስገባትና መቆጣጠር ይቻላል የሚለው ላይ ለመወያየት የተዘጋጀ መድረክ መሆኑን ገልጿል። በተለያዩ ማህበራዊ ሚዲያዎች የሚተላለፉ ማስታወቂያዎች ግነት የበዛባቸው ከመሆናቸው ባሻገር ከማህበረሰባችን ባህልና ወግ የወጡ አንዳንዶችም ሐሰተኛ መረጃዎችን የሚይዙ በመሆናቸው ትኩረት በመስጠት የማስታወቂያ ኢንዱስትሪው ላይ እንዴት እንስራ የሚለው ላይ ሰፊ ውይይትም ተካሂዷል። ዘገባው የመባወር ቅነ ነው። ኢትዮጵያዊ አትሌት በዳይመንድ ሊግ ውድድር ላይ በሀገሩ ላይ የተወሰደበት ንብረቱ እንዲመለስለት ጠይቋል። በቻይና ምስራቃዊ ፉጂያን ግዛት ኢግሬት ስታዲየም በተካሄደው ዳይመንድ ሊግ የአትሌቲክስ ውድድር በወንዶች 3000 ሜትር መሰናከል ሩጫ ውድድር የኢትዮጵያ ኃይለማርያም አማረ አምስተኛ ከወጣ በኋላ በወረቀት ጽፎ ያስተላለፈው መልዕክት መነጋገሪያ ሆኗል። አትሌቱ እኔ ቁጥር አንድ ሀብታም ነኝ የምቆጥራቸው ብርና መኪኖች ስላል። ያሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹሕ ወንድማችሁ ነኝ። በልጅነት እድሜ ብቻዬን የሰራሁትን ቤቴን ንብረቴን በአስቸኳይ መልሱልኝ ሲልም ጠይቋል። የአትሌቱን ቤትና ንብረት ማን ወሰደው? ለምንስ ተወሰደ? የሚሉ ጥያቄዎች ያልተብራሩ ሲሆን፣ አትሌቱ ምናልባት ለውድድር ካቀናበት ሲመልስ ይፋህ ያደርገዋል ተብሎ ይጠበቃል። በትግራይ ክልል ለመታጠብ ወንዝ ውስጥ የገቡ የአንድ ቤተሰብ አባላት የሆኑ ሶስት ህፃናት ህይወታቸውም አልፏል። በትግራይ ክልል ሰሜን ምዕራብ ዞን ሰየምቲ አዲያቦ ወረዳ ልዩ ስሙ አዲ ክልት በተባለ አካባቢ መገኛውን ባደረገው ማይገኔ በተሰኘ ወንዝ ውስጥ ሚያዝያ 17 ቀን 2017 ዓ.ም ገላቸውን ለመታጠብ የገቡ ሦስት ሕጻናት በውኃ ውስጥ ጠልቀው ሕይወታቸው ማለፉ ተነግሯል። ታዳጊ ሕጻናቱ ከ5 እስከ 8 ዓመት የዕድሜ ክልል ውስጥ የሚገኙ መሆኑ የተገለጸ ሲሆን፣ ልጆቹ የአንድ ቤተሰብ አባላት ሲሆኑ ሁለቱ ወንድማማቾች አንዱ ደግሞ የአክስታቸው ልጅ ነውም ተብሏል። የህፃናቱ አስክሬን ከረዥም ፍለጋ በኋላ ሚያዝያ 17 ቀን ከሰዓት 8 ሰዓት አካባቢ በወንዙ ውስጥ የተገኘ ሲሆን ወዲያውኑ የቀብር ስነ ስርዓታቸው መፈጸሙም ተገልጿል። ማይገኔ የሚል መጠሪያ ያለው ወንዙ ጫፍ ላይ እየታቆረ ውሃ ያለው በመሆኑ ከዚህ ቀደምም ለዋናና ለመታጠብ የገቡ ሰዎች ሕይወት የቀጠፈ መሆኑን ብስራት ራዲዮ ከክልሉ ያገኘው መረጃ ያሳያል። ዘገባው የሚሊዮን ሚሴ ነው። አልሸባብ እየጠነከረ መምጣቱን ተከትሎ ሶማሊያ አዲስ የመከላከያ ሚኒስተር ሾማለች። የሶማሊያ ፌዴራል መንግስት በዚህ ሳምንት መጀመሪያ የካቢኔ ማሻሻያ አደረገ ሲሆን ጠቅላይ ሚኒስትር ሐምዛ አብዲ ባሬ የውጭ ጉዳይ ሚኒስትሩን አህመድ ሙአሊም ፍቅን በመከላከያ ሚኒስትር ነሹሟል። በአንድ ወር ጊዜ ውስጥ ሁለተኛ የመከላከያ ሚኒስትር ለውጥ ሲሆን የአልሸባብ ታጣቂዎች ጥቃቱን እያጠናከሩ በመምጣታቸው የጸጥታ ሁኔታ እያሽቆለቆለ መሆኑን ተከትሎ ነው። ይህ እርምጃ ከሳምንት በፊት የሶማሊያን የረዥም ማምታ የመከላከያ ሚኒስተር የነበሩትን አብድልቃድር መሐመድ ኑርን ተክተው የነበሩትን ጅብሪል አብድራሻድን ዳግም በሌላ ሚኒስተር እንዲተኩ ያደርጋል። ባሬም ምክትላቸውን አዲሱ የውጭ ጉዳይ ሚኒስተር አድርጎ ለመሾምም እያሰቡ መሆኑን ምንጮች ለሶማሊያን ጋርዲያን ተናግረዋል። ሆኖም የውጭ ጉዳይ ሚኒስተር ዴታ የፕሬዝዳንት ሐሰን ሼክ መሐመድ የቅርብ ሰው፣ ከዋሽንግተን ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ከዩናይትድ ስቴትስ ዲሞክራቲክ ፓርቲ ጋር ግንኙነት ያላቸውን እጩ እንዲያቀርብ እየተማጸኑም ይገኛል ተብሏል። በተመሳሳይ የሹምሽር መረጃ የሶማሊያ መንግስት የብሔራዊ መረጃ ና ደህንነት ኤጀንሲ ወይም ኒሳ ኃላፊ የሆኑት አብድላሂ መሐመድ ሳምቦ ቦሌሽን ከኃላፊነት እንደሚሰናበቱ ተጠብቋል። የቀድሞ የስለላ ተቋም ጉለትን ተከትሎ ከስልጣናቸው የተነሱት የቀድሞ ዳይሬክተር መሐመድ ሳላድ ወደ ስራቸው እንዲመለሱ እየታሰቡም ይገኛሉ እርምጃ የጸጥታ መስተጓጉል እየተባባሰ በመጣበት ወቅት የተወሰደውንም ተብሏል። የለንደን ማራቶንን ለማስተጓጎል የሞከሩ ወጣቶች በፖለቲከኞች የገንዘብ እርዳታ በጋዛ የሚፈጸመው የዘር ማጥፋት ድርጊት ተባባሪ አይሆኑም አለ። ተቃዋሚዎቹ በእስራኤል ላይ የንግድ ማዕቀብ እንዲጣልም ጠይቀዋል። እሁድ ዕለት በተደረገው የወንዶች የለንደን ማራቶን ሁለት ወጣቶች ወደ መሮጫ አስፋልቱ በመግባት የውድድር ሂደቱን ለማስተጓጎል በመሞከር ተቃውሟቸውን ያሰሙ ሲሆን ከክስተቱ በኋላም አልጄዚራ የአውዝ ዲማንድ ከተሰኘው የተቋ ቡድን ያገኘት ያለውን መረጃ አጋርቷል። በዘገባውም ቡድኑ በወጣቶች የሚመራ የሲቪሎች እንቅስቃሴ መሆኑ የተገለጸ ሲሆን በወንዶች የለንደን ማራቶን ወቅት ወደ መሮጫ አስፋልቱ በመግባት የፓውደር ቀለሞችን ሲወረውሩ በቴሌቪዥን መስኮት የታዩ ሁለት ወጣቶች ፒሎ ሆላንድ የተሰኘ የ18 ዓመት ሰውና ክሪስቲ ኖርዝ የሚባሉ መሆናቸው ተገልጿል። ከአልጄዚራ ጋር ቆይታ ያደረገው ሆላንድም በሺዎች የሚቆጠሩ ንጹሐን ዜጎች በጋዛ ውስጥ ደሉ ነው ያለ ሲሆን ይህንንም የንጹሐን ግድያ ለማቆም መንግስታችን ምንም ነገር እያደረገ አይደለም፣ ሲል በእንግሊዝ መንግስት ላይ ያለውን ተቋሞ ገልጿል። ወጣቱ አክሎም እኔ በበኩሌ በፖለቲከኞቻችን የገንዘብ ድጋፍ እየተፈጸመ ባለው የዘር ጭፍጨፋ ተባባሪ መሆን አልፈልግም ያለ ሲሆን ትርፍ ከሰብአዊነት ቀድሞ መታየት በፍጹም የለበትም፣ እኛ ድምፃችንን እያሰማን ያለነው የፍልስጤማውያን ሰብአዊ መብት እንዲከበር ነው ብሏል። ሆላንድ ለአልጄዚራ በሰጠው ቃል በእጃችን ላይ ደም እንዲኖር አንፈልግም ተገደንም የዘር እልቂት ደጋፊዎች መሆን የለብንም ያለ ሲሆን ይህንን የተቃውሞ ድምፅ በርካቶች ሊያስተጋቡት ይገባልም ብሏል።